ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ እንኳን ኢትዮጵያ ያደረገቻቸው የፖሊሲ ለውጦችና ማሻሻያዎች ለውጭ ቀጥተኛ ኢንቨስትመንት አመቺ ምህዳር እየፈጠሩ መሆናቸውን ፕሬዚዳንት ታዬ አፅቀሥላሴ ተናገሩ። ዓለም አቀፍ የንግድ ተቋማትና ባለሀብቶች የሚሳተፍበት ኢንቨስት ኢትዮጵያ 2025 የቢዝነስ ፎረም በአዲስ አበባ ተጀምሯል። ኢትዮጵያ ባለፉት ዓመታት ያደረገቻቸው ማሻሻያዎች የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ ሚናቸው የጎላ መሆኑን የፌዴሪ ፕሬዝዳንት ታዬ አፅቀሥላሴ ተናግረዋል። የኢትዮጵያ የእድገት ፍላጎት የአፍሪካ ነጻ የንግድ ቀጠናን ጨምሮ ካሉ አህጉር አቀፍ እንቅስቃሴዎች ጋር የተሳሰረ መሆኑን የተናገሩት ፕሬዝዳንቱ ይህ ኢትዮጵያን ብቻም ሳይሆን አፍሪካ በዓለም አቀፍ ገበያ ውስጥ ጉልህ ተዋናይ እንድትሆን የሚያደርጋት መሆኑን ጠቁመዋል። የኢትዮጵያ የእድገት ፍላጎት ከቀጠናዊና አህጉራዊ እድገት ጋር የተሳሰረ በመሆኑ እንደ አፍሪካ ነጻ የንግድ ቀጠና ያሉ የጋራ ገበያዎች የአህጉሪቱን የንግድ ስርዓት ለማሳለጥ የሚያግዝ ነው። በውጭ ቀጥታ ኢንቨስትመንት መዋለ ንዋያቸውን የሚያፈሱ ባለሀብቶችም የአፍሪካ ነጻ የንግድ ቀጠናን ለመጠቀም ጉልህ ድርሻ ይኖረዋል። ይህ የአፍሪካ ነጻ የንግድ ቃጠና አህጉሪቱ ከዓለም አቀፍ ገበያ ተቀባይ ብቻ ሳትሆን የንግድ ሰንሰለቱ ዋና ተዋናይ እንድትሆን ያደርጋታል። የገንዘብ ሚኒስትሩ አህመድ ሽዴ በአፍሪካ ቀንድ ኢትዮጵያ ያለችበት ስትራቴጂካዊ አቀማመጥን ጨምሮ አመቺ ስነ ምህዳርና የሰለጠነ የሰው ኃይል ባለቤት መሆኗ ለኢንቨስትመንት አመቺ ያደርጋታል ብለዋል። በአፍሪካ ቀንድ ኢትዮጵያ ያላት ስትራቴጂካዊ አቀማመጥ በቀሪው አፍሪካ ክፍል፣ አውሮፓ፣ ኤዥያና በመካከለኛው ምስራቅ ላሉ ገበያዎች አመቺ ያደርጋታል። ምቹ ስነ ምህዳር፣ ክህሎት ያለው የሰው ኃይል እንዲሁም በግብርና ምርት፣ ቱሪዝም፣ አይሲቲ እና ማዕድን ዘርፍ የተፈጥሮ ሀብት የታደለች መሆኗ ለባለሀብቶች አመቺ ያደርጋታል። ሶስተኛው በኢትዮጵያ ኢንቨስት ያደርጉ የቢዝነስ ፎረም መካሄድ ጀምሯል። የኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን በፎረሙ የግልና መንግስት የሁለትዮሽ ውይይቶች እንደሚካሄዱ ጠቁመው ውይይቶቹ የኢንቨስትመንቱን ዘርፍ ለማሻሻል ሚና እንደሚኖራቸውም አንስተዋል። በስራ ላይ ያሉ ባለሀብቶችን ለማበረታታት ያለመ የግልና የመንግስት ውይይቶች የሚኖሩ ሲሆን በእነዚህ ውይይቶች በታክስ ጉምሩክ ኮንትራቶችን የተመለከቱ ግልጽና ገንቢ ሀሳቦች የሚነሱበት ነው። መዋለ ንዋያችሁን እያፈሰሳችሁ ላላችሁና ወደ ተግባር ለመግባት ለተዘጋጃችሁ ባለሀብቶችም ግልጽ ማድረግ የምፈልገው ውይይቶቹን ከፍ ወዳለ ደረጃ ለመውሰድና በትኩረት ተከታትለን የጋራ መግባባት ላይ ለመድረስ እንደምንጠቀምባቸው ላረጋግጥላችሁ እወዳለሁ። ለሁለት ቀናት በሚቆየው በዚህ ፎረም ላይ ከመላው ዓለም የተውጣጡ ከ750 በላይ የንግድ ተቋማት ኃላፊዎችና ኢንቨስተሮች እየተሳተፉበት ይገኛሉ። ኢትዮጵያ የኢትዮጵያ ፌዴራል ፖሊስ ቴክኖሎጂዎችን በመጠቀም የወንጀል መከላከልና ምርመራ አገልግሎት ውጤታማነት ማሻሻል መቻሉን ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ገለጹ። በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፖሊስ የበጀት ዓመቱን የዘጠኝ ወራት አፈጻጸም ገምግሟል። በዚህ ወቅት የዘጠኝ ወራት አፈጻጸም ሪፖርቱን ያቀረቡ ኮሚሽነር ጄኔራሉ ተቋሙ የተሻለ ቴክኖሎጂዎችን በመጠቀም የአገልግሎት አሰጣቱን ማሻሻሉን ተናግረዋል። በዚህም ባለፉት ዘጠኝ ወራት አምስት መቶ አርባ ሁለት መንግስታዊና ህዝባዊ ባህላት ሁነቶች ያለምንም ጸጥታ ችግር እንዲከበሩ መደረጉን ተጠቅሟል። ህገወጥ ንግድን ለመከላከል በተከናወነ ስራ አስራ አምስት ነጥብ ስድስት ቢሊዮን ብር የሚያወጡ እቃዎች መቆጣጠር መቻሉን ኮሚሽነር ጄኔራሉ ተናግሯል። በተጨማሪም ከስድስት መቶ በላይ ከፍተኛ የመሰረተ ልማት እና የፌዴራል ተቋማት ከማንኛውም ጥቃት መከላከል መቻሉን ተገልጿል። የአማራ ክልል ካወናዊ ሁኔታ የመውጣት እድሎችን ለመጠቀም የሲቪል ሰራተኛው ሚና የላቀ መሆኑን ርዕሰ መስተዳድር አረጋ ከበደ አስገነዘቡ። የክልሉ መንግስት አመራሮች፣ የተቋማት ዳይሬክተሮች እንዲሁም የምክር ቤት አባላት የተሳተፉበት በክልሉ ወቅታዊ የሰላም የልማት፣ የመልካም መስተዳድር ጉዳዮች ዙሪያ የሚከክር ውይይት መድረክ በባህር ዳር ከተማ ተካሂዷል። ዛሬ የተገናኘ ነው። የእስካሁን አቅማችንን በመጠቀም እድሎቻችንን በላቀ ደረጃ በመጠቀም ክልላችንን አሁን ካለበት አውድ ያልተገባ አውድ ማውጣት ብቻ ሳይሆን ወደፊት ይህንን ዛሬ ያለንበትን በትርክት የሚያስታውሰው በጸጸት የሚመለከተው ነገር ግን ከዚህ አዘቅት ውስጥ አውጥተን ወደ ተሻለ ደረጃ ማድረስ ስለሚጠበቅብን ነው። ከዚህ አኳያ የእናንተ የሙያተኛ አመራሮች ወይም የዳይሬክተሮች ሚና ከፍተኛ ነው። ገቢራይም የሚሆን ነው። ከቆየንባቸው ዘመናት ብዙ ጊዜ አማራ ክልል ሕዝብ ችግሮች በመድረክ በዚህ መድረክ በሙሉ ዓለም አዳራሽ በየአዳራሾቻችን ነው ስናወራቸው ይኖር፣ በንድፍ ሀሳብ ደረጃ ነው ስንነጋገራቸው ይኖር። ነገር ግን በተጨባጭ ሕዝባችንን ያጎሳቆሉ ችግሮች በመኖራቸው አዲስ ዓላማ፣ የተከለሰ ዓላማ ሪፐርፐዝ አድርገን እና በአዲስ መንገድ ገቢራዊ ማድረግ አለብን፣ ተግባራዊ ማድረግ አለብን የሚል አቋም በመያዝ ነው። በቀጠናና የሚተዋለው አለ አለመረጋጋት ትብብርም በማጠናከር መሻገር ይገባል ሲሉ የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ታዜር ገብረዛብ ተናገሩ። ዛሬ በይፋ የሚጀምረው የምስራቅ አፍሪካ የመረጃ ደህንነት ተቋማት ቀጠናዊ ስብሰባ ቀደም ብሎ የዘርፍ ባለሙያዎች ወርክሾፕ ተካሂዷል። የመረጃና ደህንነት አገልግሎት ምክትል ዳይሬክተር ጀኔራል ታዘር ገብረዝጋበር ምስራቅ አፍሪካ ማህበራዊ ኢኮኖሚያዊና ፖለቲካዊ ፈተናዎች ተጋርጦበታል ብለዋል። ይህንን ለመከላከል ተግባራዊ ስትራተጂ መንደፍ እንደሚያስፈልግ የጠቆሙት ምክትል ዳይሬክተሩ ጄኔራል የችግሮችን ቀድሞ ለመከላከል እና ዘላቂ ሰላም ለማረጋገጥ ትብብር መጠናከር ቅድሚያ የሚሰጠው ስለመሆኑ ተናግረዋል። The theme of this year's meeting ቀጣናዊ ደህንነትን በተጠናከረ የመረጃ ትብብር ማሻሻል የሚለው የዚህ ዓመት ስብሰባችን መሪ ቃል ለውይይት የቀረበ ሀሳብ ብቻ ሳይሆን የተግባር ጥሪ ነው። በአባል ሀገራት መካከል የጋራ መኔታን ማሳደግ ትብብራችንን ለማረጋገጥ ዝግጁነታችንን ማሳየት ይጠበቅብናል። የጋራ ሰላምና ደህንነታችንን ለማረጋገጥም ወጥ የሆነ የደህንነት እቅልና ትግበራን መገንባት ያስፈልገናል። ትብብራችንን በማጠናከር በተሻለ መንገድ ስጋቶች ወደ ቀውስ ሳያመሩ በፊት መከላከል እንችላለን። የሽብር ቡድኖች ታጣቂዎችና ወንጀለኞች ህብረታቸውን እያጠናከሩና ስትራቴጂካዊ ግንኙነትን እየፈጠሩ ነው። በመሆኑም ተመሳሳይ ስራ ልንሰራና ቀድመን ልንገኝ ይገባል። ሰንሰለቱን ለመበጠስ ሰንሰለትን ማጠናከር የግድ ይላል። ስብሰባችሁ ትብብርን ለማጠናከርና ፈተናዎችን መጋፈጥ የሚያስችሉ መፍትሄዎችን ለማበጀት የሚያስችሉ ምክር ሀሳቦች ይቀርቡበታል የሚል እምነት አለች። በመጨረሻም የውጭ ዜና፣ አሜሪካና ቻይና በመካከላቸው የነበረው ከፍተኛ የታሪፍ መጠን ከ115 በመቶ በላይ ለመቀነስ መስማማታቸውን አስታውቀዋል። ሁለቱ ሀገሮች የደረሱበት ይህ ስምምነት ለሚቀጥሉት 3 ሶስት ወራት አሜሪካ 145 በመቶ የነበረውን የቻይና ታሪፍ ወደ 30 በመቶ ስታወርድ ቻይና ደግሞ 125 የነበረውን የአሜሪካ ታሪፍ ወደ 10 በመቶ ብቻ አቆልቁለዋለች። ሁለቱ ኢኮኖሚያዊ ልዕላ እያላን የዓለምን የኢኮኖሚያዊ ጤንነትና ደህንነት ብቻ ሳይሆን አጠቃላይ መረጋጋትን ሁሉ ያዳመነ በር የመከረቸም ጠበኛ አቋማቸውን ቀብረው ራሳቸውንና ቀሪውን ዓለም ኢኮኖሚያዊና ፖለቲካዊ ጤና እፎ እያደረገ በር ከፍተዋል። እዚህ ውጤት ላይ ለመድረስ የሁለቱ ሀገራት ተደራዳሪ ባለሥልጣኖች በስዊዘርላንዷ ጄኔቫ ከተማ ቅዳሜና ውድን ፋታ ያልሰጠ ማራቶን ድርድር ተቀምጠዋል። ጄኔቭ ላይ ያወዱ ታስደናቂና ስር ነቀል የታሪፍ ቅነሳ ከነገ በስቲያ ሜይ 14 ወይም ግንቦት 6 ቀን ጀምሮ ተግባራዊ መሆን ይጀምራል። ዋሽንግተንና ቤጂንግ መተቃቀፋቸውን ተከትሎም ዓለም አቀፍ መዋለ ንዋይ አፍሳሾች ደስታቸውን መደበቅ አልቻሉም። በሁለቱ ግዙፋን ግዙፍ የታሪፍ ፍልሚያ ትሪሊዮኖች የከሰሩና ጭጋግ የዋጣቸው የገንዘብ ገበያዎች፣ የተቋረጡና የተዘጉ የአቅርቦት ሰንሰለቶችና በዚህም የተነሳ በዓለም ላይ ያንጃበበው የኢኮኖሚ ድቀት ስጋት እንደ ጤዛ ተኗል። የቦንድ ገበያዎች በመላው ዓለም ከፍ ብለዋል። ቻይና ይህ የተወሰደው የታሪፍ ቅነሳ ለመላው ዓለም የጋራ ጥቅም የመስራች ነው ብላለች። የንግድ ሚኒስቴሯ ባወጣው መግለጫ አሜሪካ በንግድ ላይ ከቻይና ጋር መስራቷን እንደሚቀጥል ተስፋውን ገልጸዋል። ሁለቱ ሃያላን የደረሱበትን ይህን ስኬት እየቀጠሉ ለመሄድም የሚያስችላቸውን ሜካኒዝም ወይም ዘዴ ነድፈዋል። ያውም በሁለቱ መካከል ባለው ኢኮኖሚያዊና የንግድ ግንኙነቶች ላይ በቀጣይነት የሚወያይ ቡድን መስርተዋል። ቡድኑ በአሜሪካ በኩል በገንዘብ ሚኒስትሩ ስኮት ቢሴንት ይመራል። በቻይና በኩል ደግሞ ምክትል ጠቅላይ ሚኒስትር ሂ ሊፋንግ ይመሩታል። ቀጣዩ ውይይታቸው በአሜሪካ ወይም በቻይና ውስጥ አለዚያም ሁለቱ የተስማሙበት ሦስተኛ አገር ውስጥ ይሆናል። የምሥራችን ከጄኔቭ ለዓለም ያበሰሩት የአሜሪካው የገንዘብ ሚኒስትር ስኮት ቢሴንት ነበሩ። ከዓለም አቀፋዊ የገንዘብ ገበያዎች መነሳት ጋር አብረው ከፍ ካሉት መካከል የዓለም የነዳጅ ዋጋም ይገኝበታል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ